ላይ ነው ማያት በእናትህ። ሰውዬ ወጣት ነች። እናቱማ እናቱማ እንዴ ቆንጅዬ ሲሰራት የዋለ ቪዲዮ ላይ ነው ማያት በእናትህ። እንደ ስትቀርበ ደግሞ የባሳ ጌታ እኔ ጋሼዬ፣ ጋሼዬ እኮ እንደው በጣም ነው የሚያስቀኝ። በጣም ያደረገኝ አባት እግዚአብሔርን። ዛሬማ ሙሽዬ ተሽኮረመብኝ ወይ ሽለኛ ነኝ አላለም። ጋሽዬ ገና እንዴ አማትህ ምንድን ይባለው? ምራት ነው ምን የሚባለው? ነገሩኝ ኮመንት ስል ሰሞኑን ብሩክና ሀይሚ መሀል ላይ ጦጣ የሆኑ ነው። ትናንትና ዛሬው ማለት ነው ይቀራል እንጂ። እሺ በኋላ እንዲሁም ቆንጤት ጥሩ ነው ያመል ላይ ያምም፣ እንዴት ነው ለማለት ጥሩ ነው። ሀይሚ ተቀጭ ጎረቤት ማለት ጎረቤት እንመካ ጋሽዬና ጋሽዬና ሙሽዬ ሰፈራቸው አንድ ሳይሆን አይቀርም ጋይስ። ከዛ አካባቢ ነው። ዝም ዝም ዝም በሉ እናንተ። ቆይ ልጆች አይደላችሁ? ልጅ እንደው ሳትወልድ ብላ ሳትወልድ አጊጣ ላይ አገሬ ሰው እንዴ ዝም አትሉም? ለዛሬ እንኳን እንዴ። ሀይ የሚና ብሩኬ ምን ሆናችሁ ነው? ትልቅ ሰው መሀል ጥልቅ አይባልም። ዝም ነው የሚባለው፣ ዝም የምሬነ ማለ ቁጭ ብሎ ጦጣ ሆኖ ጮንቋቸው ቁጭ ብለዋል። ነው ስለሞ የማለት ማለት የጉርምስናውን ሰፈሩን አገሩን ያወራል ጋሽዬ ማለት ነው። ሙሽዬ ደግሞ አውቀዋለሁ እዛ ሰፈር እያለች ታዳምጣዋለች ማለት ነውና በጣም ያሳቀኝ ፓርት፣ በጣም ያሳቀኝ ፓርት ማለት ነው። ሀይሚ አልገረፍም፣ ከአሁን በኋላማ አልገረፍም፣ ትልቅ ሰው ነኝ ስትል ተገረፊቴ። ካደጉ በኋላ አባት ዱላ እንዴት ነው ጣሙ የሚለውን ነገር ፈትሽቴ ተይ ለማንኛውም ሰላም ጤና ይስጥልን። እንዴት ናችሁ የኛ ውድ ቤተሰቦች? እንዴት አላችሁ? አለሁ እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ቆይቻለሁ ቤተሰቦች፣ ስራ ነበረኛው። ቅዳሜና አርብ እኛ ቤት እንደሆነ እስከ እሁድ ድረስ በቃ ቢዚ ነው። በቃ ከሰኞ እስከ ዓርብ እንኳን በጊዜ ስለሚተኙ ቶሎ ያለውን እራት ትሰራላችሁ፣ በቃ ከዛ በኋላ ፍሪ ነው። አሁን ግን ስለማይተኙ አምሽቼን የመጣሁት ግን፣ ያም ሆኖ ግን አልቀረም ጋሽዬ እየመጡ ዛሬ በስማ ብሎ ሳቅ በሳቅ ሆኖ ሙሽዬ ደግሞ እንደ አዲስ በቃ አዲስ እንትን ይመስል እሽኩርምም እያለች አዲስ የሚጠለፉ ልጃገረዶች ይሄ የእንትኖቹ የጎጃም እና የጎንደሪዎቹ እሽኩርምም አላለችብኝም ዛሬ። ሙሽዬ ይመችሽ የኔ ውድ እናት። ባይዘወይ ደግሞ ሙሽዬን ሳያት ማለት ነው ድንግጥ ነው ብለው። በጣም ነው የምወዳት። በዚህ አጋጣሚ ሙሽዬ ማድርብብ ማለቷ ምናምን ከእናቴ ጋር ብዙ ነገር የሚያመሳስላት ነገር አለ እና በጣም ወዳታለሁ። የምሬ ነው። እና ዘንጋሽ ይሄጋ ዛሬ ብዙ ሚስጥራቸውን ይሁድ ይሁዳቸውን አወሩ። ብዙ ነገር አወሩ። ሀይ ሀይሚና ብሩኬ ሁለት ቀን እንግዲህ ጦጣ ሆነዋል መሀል ላይ ማለት ነው። በቃ የሆነ እንዴት ነው ነገሩ እያሉ ምንም የሚሉት ነገር ግራ ተጋብተዋል ማለት ነው። ስለዚህ እና እነሱ እንትን ሳይሉ እነ ማለት ሁለት ቀን ሙሉ እናታቸውን አባታቸውን ሲያገናኙ እንግዲህ የተወለዱበትን ቦታ ሱሉ ይህ የሰፈር እንደተወለደ እየተናገረ ነበር። የእኛ ውድ ቤተሰቦች እንደሰማችሁት በጣም እያወሩ ወግ ላይ ነበሩ ማለት ነው። በጣም ጋሽዬ ዛሬ ደስ ያለኝ ነገር ማለት ነው እግዚአብሔርን በመጀመሪያ በዝባ ነው ነገሩ። በቃ እንዴት ነው ይሄ ፕራንክ? ጣመኝ ድገመ የሆነ ነገሩ በቃ እንዴ ሃይማ ትቀጣም እንዴ ያልኩኝ ነበረ። ምክንያቱም እንዴ አዲስ ሲተዋወቁ ይከብዳል። ምክንያቱም ትናንትና ሁን እናቷን ምንም ነገር ሳታረጋት ያው ቪዲዮ ላይም ባያምርላቸውም ባይሆንላቸውም ያው ይሁን ትናንት አሁን እናቷን ፕራንክ ስላደረገ ደስ ነው ያለ። ምክንያቱም ይከብዳል። በመጀመሪያ ሰዓት እንዴ ዛሬ ራሱ ወዴ ብሩኬ ራሱ ተነጋግሮ እሱ ሊቆሰቁስ ሲል አረ ገርጥችልሃለሁ አላለችም። ሀይሚ ተመካክራችሁ ሙሽዬን ባደል ታደረጉ አልተሳካም። ጋሽዬ ደግሞ እናቴ ሲያያትማ በቃ እንደው ወይኔ እንዴት እንደምታሳዝናት አለ። በጣም የምታሳዝነው ግን እውነት ለመናገር ሙሽዬ ማለት ነው። እና ጋሽዬ ራሱ በጥሩ ሁኔታ ነው የገለጻት። እና ጋሽዬ ረጅም እድሜና ጤና ይስጥልን። ሙሽዬም ረጅም እድሜና ጤና ይስጥልን። እግዚአብሔርን እናንተ ምሁር ናችሁ፣ የቡታጅራ ምሁር ሰዎች ማለት ነው። ያው ልጆቻችሁ ያሉ ቦታ ቢውሉም እንደው ሀይሚዬ እንደው አደራሽን አደራሽን እንደው የሩታን ገጸ ባህሪ እንደ ተከትለሽ እንደው እንዳትመጭ። ለነገሩ ብሩክ አለማየሁ የት ሆኖ እንደ ብሩክ አለማየሁ በህይወት እያለ ሃይሚ እንደዛ አረ በስማም አይታሰብም፣ አይታሰብ። ዛሬ ሩታስ ድንግጣኛለች፣ ደግሞ ቤተሰቦቿ ጋር ሄዳለች። በጣም ነው ያስደነገጠች። ፎቶ ማንሳት እኮ በጣም ቀላል ነው። ሚዲያ ላይ እንዴት እንደዛ ይወጣል? እንደው አደራሽን ሃይሚዬ። መጀመሪያ እንግዲህ ሴት ልጁ ወለጂ ብሏል ጋሽዬ። ሴት ልጁ ወለጂ ወልደሽ ለሙሽዬ ብሏል ጋሽዬ ማለት ነው። ቃል አስገብቶታል። ያው ክርስትናውን ትግስት ነች። ትግስት እንግዲህ ተቀናቃኝ ነው ያረ ምንም ቢሆን ትግስት፣ ምን የመሰሉ ቆንጆ ቆንጆ ሴቶች ልጆች አሏት እንዴ። ለሙሽዬ ሆ፣ ለሙሽዬ ነው ቅድሚያ። ባይ ዘ ወይ ሴት ልጅ ሲኖር ማለት ነው ለእንክብካቤ ነው ማለት ነው። ለእንክብካቤ ብቻ ሳይሆን ሴት ልጅ በመኖሯ ያኔ እንደ እናትም እንደ እህትም እንደ ሁሉ ነገር ትሸፍናለች። ሴት ልጅ በመኖሯ ብቻ ማለት ነው ሰው እንድታግዝ ምናምን እያሉ ነበር። የብሩኬ ልጅ ማነው? ብሩኬ ለራሱ እናቴ፣ ለእናቱ የሚሰጣት ከሱ አልፎ ነው አልፎ ነው ከሱ። እሱ ራሱ አንድ ስስታም አይደል እንዴ ሴት ልጅ ስስታም። ብሩኬ ብሩኬ እኮ ስስታም ነው፣ አላወቁትም እንጂ ስስታም። ስላችሁ ደግሞ በጥላች አይደለም ስለ ሴት ልጅ ያለው አመለካከት። ያችን ልጅ እንኳን ይው በቃ ወደድኳታ፣ በቃ ናፈቀችኝ እያለ ስንት ቀን ለሃይሚ ሲጀክስባት፣ በቃ አራቱ ልጆች ልውለድልን እንደዛ ካልክ እያለች ነበር አለ እንዴ ሃይሚ። አይ ይቆዩ እያለ ከዛ በኋላ ይቆዩልኝ አለች እሷ ማለት ነው። ተስማሙ እና የሚወለዱ ከሆነ ላስብበት ብዬ ነው ብሎስ ጠይቃ ሰምታችኋል። ቤተሰቦች ሰ ብሩኬ ራሱ የሴት ሊስስት አለበት እና የመጀመሪያ ልጃቸውን ብቻ በሰላም ፈጣሪ ሴት ያርግላት እንደው ጸልዩ፣ እንደው እግዚአብሔርን ጸልዩ፣ ማርያም ሁላችሁም ጸልዩ። ምክንያቱም ሙሽዬን ለማስደሰት ማለት ነው። እንደነገረቻችሁ እሷ ያው አንደኛዋ ካደገች ነው አንደኛዋ ደግሞ አራስ ቤት እያለች ነው የሞተች ብላለች። እንግዲህ ከዚህ በፊትም ብሩኬም ተናግሮታል። ያው እንግዲህ የእግዚአብሔር አጋጣሚ ነው ከነሱ ማለት ግን እኔ ግራ የሚገባኝ ነገር ብሩኬ የመጨረሻ ልጅ ነው ይባላልና ከነሱ በላይ ነው ማለት ነው ወይስ? በነገራችን ላይ የሴት ልጆች ማስረሻዬ ነው ብሩኬ በጣም ነው የምወደው ብላለች። ላላዛር ስጠይቀው አላዛር ቤት ሄዶ የጠየቀ ሰምታችሁ ከሆነ እና የሴት ልጅ ማስረሻ ነው፣ እንደ ሴትም እንደ ወንድም ነው ማየው ብላለች። ብሩኬን ይመስለኛል ከሱ በላይ መሰለኝ እንደዚህ አይነት ነገር የተፈጠረው እና ለማንኛውም እግዚአብሔር ይመስገን። ሴትንም ወንድንም የሚወክል ወንድ ልጅ ስላለሽ ተመስገን ነው፣ እግዚአብሔርን ተመስገን ነው። ይህንስ ማናየበት ሴት የለኝም ብለሽ ምንም ሊሰማሽ አይገባም። ሙሽዬ የኔ ውድ እናት ቢኖረሽ ጥሩ ነው፣ ግን ደግሞ ስለሌለሽ ምንም ሊሰማሽ አይገባም። አሁን ደግሞ ሀይምዬ እንደ ልጅሽም ትሆናለች። ከፈለግሽም ከስታጠፋ ቁንጥጥ እያደረግሽ ማለት ነው። ካደጉ አልገረፍ አላለችም። ጋሽዬን ተይ ተይ ቅመሽ ውስጥ ተገረፊ አንድ ቀን ማለት ነው። ዛሬ በጣም ነው ያሳቁኝ። አባትና ልጅ ማለት ነው። ቡሩኬ አንተ ሰውዬ ተባላ፣ አንተ ሰውዬ ቆንጆዬ እናቷለች። እንግዲህ ዘው ቡታጅራ እያሉ አያቸዋ። በቪዲዮ ብቻ ነው የሚተዋወቁት በአካል አይተዋወቁም። እንትና እንኳን የሀይሚዬ እንኳን እናት ብሩኬን ሰርግ ቤት አይቼዋለሁ አለች። ሰሞኑን ግን ማለት ነው የሆነ ድግስ አለ። ግን የሚመስለኝ የአብርሃም ድግስ ነው። የሚመስለኝ የአብርሃም ድግስ ቤት ውስጥ አለ እና ውስጥ ለውስጥ ጨርሰውት ነው እንጂ አሁን ዛሬ የሩታ እናትም ጸጉሯን ተሰርታ እንዲህ አትሳደቡ ምናምን ትላለች። አንቺ ይሄ ሜላት የምትባለው ደግሞ የሩታ የሩታ እህት ሜላት የምትባለው ለምንድን ነው እናቷን ሁሉ ይዛየ? መጣ አይዲያ ስታጣ እኮ ነው እናቷ እንት እንትላ ባይዘው ወይ ማለት ነው እናታቹ ዩቲዩብ ላይ አታምጡ፣ ማለት ቁም ነገር ላለው ነገር ሰው ተናግሮ ልክ እንደ ነበሩ ኬ እናትና እንደ ሃይሚናት በቃ የሆነ አሁን፣ እሷ እኮ መምጣቱን ትምጣ ግን እንደዚህ አትሳደቡ የሆነ ምንድን ነው ምን ነበር ያለችው ኦፍ ተኩላ ይመሰለ ምናምን ከትልቅ ሰዋፍ ይሄ አይወጣም ይሄ አይወጣም እኛ እንስተዳደብ እንጂ አሁን እርሶ ደግሞ እዚህ መተው ኧረ ይደብራል ይደብራል እንደዚህ ዓይነት ነገር አታስተላልፉ እንትና ማለት ነው በነገራችን ላይ አሁን ይህን ታምሌል ምለጥፎ ጋሽየንና ሙሽየን ነው ግን ስለሌላ እያወራው ነው። ቤተሰቦች ያው ይደርሳችኋል ባካችሁ፣ ይደርሳችኋል። ኦዴንሶቹ እኮ የሀይሚም የብሩክም አንድ ናቸው። በመጀመሪያ እኮ አብርሃም ጋር ያሉት ነበሩ ለሀይሜ ኦዴንስ የሆኑት። ከዛ አብርሃም እየተበላሸ ሲመጣ ነው ወደ ነብሩክ ግልብጥ ያለው ሰው ማለት ነው። እና እንደዛ ነው። ሲመክሩስም አልሰማም አለአብርሃም ግን አብርሃም ወጥቶ መልስ አይሰጥም፣ አይናገርም ሰውን እና ትልልቅ ሰዎች የሆናችሁ ሰዎች እንደዚህ ናቸው እንደዚህ ተብሎ መልስ አይሰጥም። ሜላት እንደው ምንም አታውቅም። አንዳንድ የቱ ባሰ ይሻላል። አንቺ ደግሞ የምሬ ነው። ራሷን ችላ ትመጣ። ሁሌ ከእናቷ ጋር ትመጣና የሆነ ነገር ነው የምታወራው። ምናም ምናም አይችሉበትም። ሰው ምንም ማድረግ አይቻልም። እንግዲህ አይደል ቤተሰብ። ለማንኛውም እኔ ጋሽዬና ሙሽዬ ይግደሉኝ፣ ጋሽዬና ሙሽዬ ይግደሉኝ። ዛሬማ ትናንትና፣ ማሚ ራሱ የሀይሚ እናት ራሱ ኦ ማይ ጋድ፣ ደስ ይላል እኔ ጥሩ ነገር አዲስ ነገር እጠብቃለሁ እጠብቃለሁ ብላ ነው የሄደችው። ሳራ ምንጭ ምንጭ ከፍታል ነው የሄደችው፣ አይገርማችሁም? እና ዛሬ ደግሞ ጋሽዬ ሴት ነው መጀመሪያ የምትወልደው። ታዲያ መቼስ እቅድ ባይኖር እንዴት እንደዛ ይላል ጋሽዬ? ቆይ እቅድ አለ ግን ሚስጥራቸውን እንዳያወጡባቸው ከወዲሁ ቪዲዮ ላይ የሚናገሩትን ነገር አስረድተዋቸው ነው የሚመጡት ማለት ነው። እና ሙሽዬ ዛሬ በጣም ነው ያፈረችው ከምንጊዜውም እንዲሁም ፈሪ ናት ካሜራ ዛሬ ግን ከምን ጊዜውም በጣም በጣም ፈሪ ፈርታ ነው ያወራችሁ ማለት ነው። ግን በቃ ወይኔ ብሩክ አቀፋ አርጓት ማለት ነው። ገምለል ገምለል ገምለል ሲሉ ውህ የእናትነት እንደ ሽታው ራሱ ውድ ውድ የሚያደረግ ነው የሚመስለው። እግዚአብሔርን ቅፍ አርጓት ሲሄድ ብሩክ ማለት ነው። ናፍቆ ነበር በነገራችን ላይ ማለት የ2018 ጊዜ እናቴ ናፍቃኛለች ምናምን ሲል ው መቼ ነው ቅፍ አርጓት ማየው ምናምን ብዬ ነበር። እና በዚህ ሳምንት በጣም ደስ እያለኝ ነው። ቤተሰቦቼ ወደዳችሁም ጠላችሁም፣ ምክንያቱም ወንድሜ ከእናቱ ጋር ዘና እያለ በቀ ዛሬ አኳራው ግን በፍለፊት ካሜራ ማሆኑ ደሞአልቀረጸው በጎንን ቀረጸው ግን ንይሁን ነው ትላላችሁ። እና ደስ የሚል ቆይታ ነበር የኛ ቤተሰቦች ሰሞኑን፣ የቤተሰብ ትውውቅ ከዛ ይቀጥላል፣ ቀለበት ይደረጋል። እንግዲህ ቻሉት፣ ውሃ ጠጡ፣ ክሎሮክስም ካለ ጠጡ። እኔ ሲስ ማለት ነው እኔ ሲስ ጨረቃ ፋሚሊ ነኝ እንጂ የቅናት መንፈስ ያለብኝ ሰው አይደለሁም። አንዳንዶቻችሁ ኩመት ዝር እየመጣችሁ በቃ ደስ ሳይበልሽ እንግዲህ ብሩኬ ሀይሚጋል ይጋባ፣ እሳይ ታዲያ ይጋባ። የምፈልገው የናደን እኔ የምፈልገው እኮ ይህን ነው። ገባሻል? እያንዳንድሽ ማለት ነው። ምንም የምፈልግ እየመሰላችሁ ነበረ። ግርም እኮ ነው የምትሉኝ አንዳንዶቻችሁ እግዚአብሔርን፣ ጭንቅላታችሁ ራሱ በቃ ምንም የማይሰራ ዜሮ ምን እንደሆነ ማወራውን ማሰሙ ናቸው። ለነገሩ የምሰሙ ሰዎች ደግሞ አቤት አስተያየታችሁ ደስ ሲል! እጃችሁ ይባረክ። የኔ ውድ ቤት ሰዎች እና ሳሰሙ አስተያየት የምሰጡ ሰዎች ወደዛ ጠጋችሁን ያዙ ባካችን። ያልሰማችሁም አልሰማችሁም፣ እንደናንተ አይነት አለቅላቂ እውነት፣ የምሬ ነው። ሰምተው የሚጽፉት ወይ እሱን ማንበብ ነው፣ ኮመንት ማለት ነው፣ ወይ ደግሞ ያወራውትን መስማት ነው። ሳይሰሙ ታም ሌሏን ብቻ ልጥፍ ያደርጉና አሁን ዛሬ ሴት ልጅ ውለድ ተባለ፣ ተትናንት ወደ ቀለበት አድርግ ተባለ። ታምሌል ተጠጠፈ እና ሃይሚ ላይ ያ ማለት እንኳ ውስጡን ስናየው ሌላ ትምህርት ነው። እንደዛ ብላችሁ መረዳት ነው። እኛንም ታምሌል ማለት ነው። ታምሌል ላይ የተጻፈውን ይዘው እንዲህ ይዞራሉ። ሃይሚ እንዲህ አለቻት፣ ሃይሚ እንዲህ አለቻት። አሽቃባጭ ሁላ አሽቃብጡ አሽቃብጡ እናንተ። እኔ ግን እንደው እኔ የምፈራው አሁን ምንድን ነው የምናደደው ማለት ነው። ልንገራችሁ፣ የምናደደው ብሩክ ሰርግ ላይ መገኘት እፈልጋለሁ። ማርያምን ነው የምላችሁ የምሬን እውነት ብሩክ ሰርግ ላይ መገኘት ፈልጋለሁ። እንደው ቀለበቱ ይደረግ ሰርጉ በቆየልኝ። የምሬ ነው እግዚአብሔር፣ እኔ ሰርጉ ላይ መገኘት በጣም ፈልጋለሁ። የብሩክ ሰርግ ላይ ያ ነገር ብቻ እንዳያልፍሽ በሉና ጸልዩልኝ። ካለፈኝም በቃ ለክርስትና ነው እንግዲህ ምን አረጋለሁ ታዲያ ቤተሰብ ምንም አላረግ ምንም አማራጭ የለኝም። ለማንኛውም ነገር ፈጣሪ የዛ ሰው ይበለን። እንግዲህ ሁሉንም በሰላማዊ መንገድ ይስተካከል። እኛ ሁሌም እንገናኛለን ብላችሁ ታስባላችሁ። ግን እውነት የብሩኬ ሰርግ ማለት ነው ባገኝ እኔ እዛ ላይ ብል በጣም ደስ የሚለኝ ከምንም በላይ ማለት ነው። ግን ፈጣሪ ያደርገዋል ብዬ ተስፋ አድርጋለሁ። አሁን ብሎ አሁን ከተጋቡ ጉር ነው፣ እንዴት አይሆንም። አሁን ቀለበት ይደረግ፣ ከዛ ለሰርጉ ጊዜ ትንሽ ቆየት በሉ ሰርግ ለመብላት ትላላችሁ። ለማንኛውም የኔ ውድ ቤተሰቦች፣ እኔ ደስታቸውን ነው ፈልገው እግዚአብሔር ካለ አለ ካለ አለም። ደግሞ እንግዲህ ለክርስትና እንገኛለን ትላላችሁ እና እናመሰግናለን። ወዳችኋለሁ ባ